እግዚአብሔር አባታችን ከልጁም ከጌታችን ኢየሱስ ክርስቶስ ማህያዊ ከሆነ መንፈስ ቅዱስ ምሕረትና፣ ጸጋ ፍቅርና ሰላም ከሁላችን ጋር ይሁን። እነርሱም ከበጉ ደም የተነሳ ከምስክርነታቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። የዮሐንስ ራእይ ምዕራፍ 12 ከቁጥር 11። እንኳን ለሐዋርያውና ወንጌላዊ ቅዱስ ሉቃስ የእረፍት በዓሉ በሰላም አደረሳቸው አደረሰን። በዘመን አፈጣጠር መዝገብ ውስጥ የሰው ልጅ ነፍሱን ከጨለማ ቁራኛነት ለማዳን የብርሃንን መንገድ ፍለጋ ዓለማትን የሚሻገርበት እምነት በስቃይ የሚፈተንበት ዘመን ተሻጋሪ ታሪኮች አሉ። በዚያ ዘመን ከምስራቅ ምድር አንስቶ እስከ ምዕራብ ጫፍ ድረስ በአንድ ወቅት የጨለመው ዓለም በቅዱሳን ደማቅ ሕይወት በብሩህ ተስፋ ደምቆ ነበር። አንዳንዶቹ እንደ ፀሐይ ደምቆ በሰማይ ሲወጡ ብርሃናቸውም የምድርን ዳርቻ ሁሉ አበራ። ሌሎቹ ደግሞ እንደ ከዋከብት ተራቸውን ጠብቀው ብርሃናቸውን ሲሰጡ የሰውን መንገድ አበሩ። ነገር ግን ከእነዚህ ሁሉ መካከል ስሙ በብዙ አድናቆት የሚነሳ ብዙ ጊዜ በታሪካውድ ውስጥ ያልተገለጠ ታላቅ የሕይወት ታሪክ ያለው አንድ ሰው አለ። የእርሱ ሕይወት የሕክምና ሳይንስን የኪነ ጥበብን ውበትና የመንፈሳዊ እምነትን ኃይል በአንድ ላይ አዋህዷል። ስሙን ቅዱስ ጳውሎስ በጠራበት አገላለጽ እንጠው ባለመድኃኒቱ ቅዱስ ሉቃስ። ቅዱስ ሉቃስ በሙያው የተዋጣለት ሐኪም፣ በችሎታው ደግሞ የመድኃኒታችን እናት የቅድስት ድንግል ማርያምን የመጀመሪያውን ምስለ ፍቁር ወልዳ ስዕል የሳለ ሰዓሊ ሐዋርያና ወንጌላዊ! ወንጌላዊ ነገር ግን የእሱ ትልቁ ውርስ የጌታችን ኢየሱስ ክርስቶስን ሕይወትና የሐዋርያትን አገልግሎት በሰዓሊ ብሩሽ ያህል በጥንቃቄ ቀርጾ ለትውልድ ማስተላለፍ ነበር። ታዲያ ይህ ሰው ማን ነበር? በሐኪምነትና በሰዓሊነት ሙያው የሰውን አካልና ነፍስ ሲፈውስ እንዴትስ በመንፈሳዊ ዓለም ውስጥ የማይናወጥ ምሰሶ ሆነ? የምህረት ወንጌላዊ የተባለው ስለምንድን ነው? በመጻሕፍቱ ከጠቀሰው ከቴዎፍሎስ ጋር የነበረው ምስጢራዊ ግንኙነትስ ምን ነበር? የእርሱ ሕይወት? ለዘመናችንስ ምን መልእክት ያስተላልፋል? ዛሬ የዘመናት አቧራን በእናኞች አራግፈን ወደ ጥንታዊቱ አንጾኪያ ጉዞ እናደርጋለን። የቅዱስ ሉቃስን የጥበብ የፈውስና የእምነት ጉዞን በዝርዝር በኪነ ጥበብ ከሽነን ባይነ ህሊናችን ንቀርጽ ዘንድ ጆሮ ሰጥታችሁ እንድትከታተሉ እንጋብዛለን። ይህ ትረካ ከቃላት በላይ ነፍስን የሚነካ፣ መንፈስን የሚያነቃቃ፣ የህይወትን ምስጢር የሚፈታና ቅዱስ ሉቃስ የጻፋቸውን መጻሕፍት ለማጥናት የሚያነሳሳ ጉዞ ይሆናል። ተዘጋጁ! የቅዱስ ሉቃስን አስደናቂ ዓለም በሩልን ከፍት ነው። እስከ መጨረሻው በመጓዝ ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን ታሳዩን ዘንድ በወንጌላዊ ቅዱስ ሉቃስም ተጋብዛችኋል። የዘመናዊነት መጋጠሚያና የሥልጣኔዎች መገኛ በነበረቸው በታላቋ ሶሪያ አንጾኪያ ውስጥ ይህ አስደናቂ ታሪክ ተጀመረ። በዛች ሰፊ የንግድና የባህላ አውደምረት በአንደኛው ክፍለ ዘመን ንጋት ላይ የቤተ ክርስቲያን ታላቅ መቅረዝ የሆነ ሉቃስ የተባለ አንድ ሕፃን ተወለደ። ትውልዱ ከግሪክ እንደሆነ የሚታመነው ይህ ሉቃስ ቤተሰቦቹም ሀብታምና ክብርን የተጎናጸፉ ለእውቀትና ለትምህርት ትልቅ ስፍራ የሚሰጡ ነበሩ። ይህ መሠረት ለሉቃስ የሕይወቱን አቅጣጫ የሚቀርጽ የዓለምን ምስጢር የሚመረምርበት የላቀ የጥበብ ጸጋ አጎናጸፈው። ቅዱስ ሉቃስ ገና በለጋ ዕድሜው ከተራው አስተሳሰብ በላይ የሆነ የማሰብ ችሎታና የላቀ የማሰላሰል መንፈስ ነበረው። የዘመኑ ጥንታዊ የግሪክ ፍልስፍናን ሥነ ጽሑፍንና ሳይንስን በልዩ የትጋት ኃይል አጥንቷል። ነገር ግን የነፍሱ ፍላጎት በሁለት የተከበሩ ሙያዎች ላይ ተንጸባረቀች። በሕክምና ልዕልናና በሥነ ጥበብ ድንቅ ሥራ ቅዱስ ሉቃስ የተዋጣለት ሐኪም ነበር። የሰውነትን የውስጥ ምስጢር ጠንቅቆ ያውቃል። በሽታዎችን በመንሰያቸውና በሕክምናቸው በጥልቀት ይመረምራል። የሐኪሞች ሙያ እጅግ የተከበረ በነበረበት በዚያ ዘመን ሉቃስ ብዙዎችን ከሕመማቸው ስቃይ በእውቀቱና በእጁ ፈውሷል። ይህ ሙያው ከሰዎች ስብራት ጋር የመገናኘት ስቃያቸውን፣ የመረዳትና የመተሳሰብ ሰብአዊነትን በልቡ ውስጥ አነጸት። የእሱ እጆች የሰዎችን አካል ስቃይ ሲያስታግሱ ልቡ ደግሞ ለሰው ልጆች ስብራት የሚያለቅስ የርህራሄ መቅደስ እና መሰዋያ ነበር። ይህ ሰብአዊ ብቃቱ በኋላ ላይ በጌታችን ኢየሱስ ክርስቶስ ፈዋሽነትና ለሰው ልጆች ባለው የማይለካ ፍቅር ላይ ትኩረት እንዲያደርግ በወንጌል ውስጥ በብሩህ ቀለም እንዲስብ አስቻለ። ከሕክምና ጥበብ ባሻገር! ቅዱስ ሉቃስ እጅግ የተዋጣለት ሰዓሊ ነበር። ብሩሽ በእጁ ሲይዝ በዓይነ ህሊናው ያየውን ሰማያዊ ውበት ወደ ምድራዊ ሕያው ምስል የመለወጥ አስደናቂ ተሰጥኦ ነበረው። የጥንት ታሪክ ጸሐፊዎችና የቤተ ክርስቲያን ሊቃውንት በአንድ ድምጽ እንደሚስማሙበት የመጀመሪያውን የቅድስት ድንግል ማርያምን ምስለ ፍቁር ወልዳ ሥዕል የሳለው እርሱ ራሱ ቅዱስ ሉቃስ ነበር። ይህ ሥዕል አድህኖ የዘመናት እምነት ምሰሶ ነው፣ የእናትነት፣ የድንግልናና የጸሎት ማዕከል በመሆን ከማገልገሉ በተጨማሪ በአገራችንም በተደባበ ማርያም በደብረ ዘመዶና በዋሸራ ሲገኙ ተመሳሳዩም በስፔን ቅድስት ማርያም ካቴድራል እንደሚገኝ ይነገራል። ቅዱስ ሉቃስ በሥጋዊ ዓለም ባለው ጥበብ መንፈሳዊን ዓለም ለመግለጽ የማይዳሰሰውን ውበት በመንፈስ ለመዳሰስ ልዩ ጸጋ የነበረው ሰው ነው። ሐኪምነቱ የሰውነትን ስቃይ ሲፈውስ፣ ሰዓሊነቱ ደግሞ የነፍስን ውበት በመግለጽ መንፈሳዊ እረፍትን ይሰጥ ነበር። ቅዱስ ሉቃስ በሙያዎቹ ሁሉ የተሳካለትና የተከበረ ሰው ቢሆንም በውስጠኛው ማንነቱ ግን ለትልቁ መንፈሳዊ ጥሪ የሚናፍቅ ልብ ነበረው። የግሪክን ፍልስፍና የጠጣ ቢሆንም በውስጡ የነበረውን ጥልቅ የህይወት ትርጉም ጥያቄ ግን መመለስ አልቻለም ነበር። ታዲያ የህይወት እውነተኛ ብርሃን የት ነበር? ይህ የነፍሱ ጩኸት ነው ልቡን ወደ እውነተኛው ጌታ የሳበው። ቅዱስ ሉቃስ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጠው በኋላ የቅዱስ ጳውሎስ ደቀ መዝሙር በመሆን አገልግሏል። ይሁን እንጂ ቅዱስ ሉቃስ ወንጌሉን ከመጻፉ አስቀድሞና የቅዱስ ጳውሎስ ደቀ መዝሙር ከመሆኑ በፊት የቅዱስ ዮሐንስ ደቀ መዝሙር በመሆን ቅዱስ ዮሐንስም መቄዶናያ የምትባ አገር ከፍሎ እንዲያስተምር ሰጠውና በዛ ሲያገለግል ኖረ። ቅዱስ ሉቃስም በዛች አገር ከጌታችን ኢየሱስ ክርስቶስ መጸነስ ጀምሮ መዋዕለ ስብከቱን የሰራውን ትሩፋትና ገቢረ ተአምራቱን በሙሉ ለአሕዛብ በነገራቸው ጊዜ ከኀጢአት ወደ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ተመልሰው በማመን የክርስትና ጥምቀትን ተጠምቀው ከመንጋው ጋር በመቀላቀል የእግዚአብሔር ሕዝብ ለመሆን በቁ። ከ49 እስከ 52 ዓመተ ምሕረት አካባቢ ቅዱስ ጳውሎስ በሁለተኛው የወንጌል ጉዞ ወቅት ከትሮአስ ወደ መቄዶንያ ሲሻገር በአንጾኪያ ሀገር ቅዱስ ሉቃስን አገኘው። ምናልባትም ቅዱስ ጳውሎስ በጉዞው ምክንያት ታሞ ወይም ተጎድቶ የሀኪሙ ቅዱስ ሉቃስ እርዳታ አስፈልጎት ይሆናል። በዛች ታሪካዊ ክጽበት የባለመድኃኒቱ ቅዱስ ሉቃስ እጆች ቅዱስ ጳውሎስን ሲፈውሱ፣ የቅዱስ ጳውሎስ ቃላት ደግሞ የቅዱስ ሉቃስን ልብ ጠገኑት። የቅዱስ ጳውሎስ የመንፈስ ቅዱስ ኃይል የተሞላበት ስብከት፣ የክርስቶስ ምርጥ ዕቃነት፣ ታታሪነትና ትጋት ለወንጌል የመፋጠን ሂደት፣ እንዲሁም በጉዞ ሁሉ ያደርገው የነበረውን ፈውስና ታምራት ሲመለከት የቅዱስ ሉቃስ ልብ በፍቅርና በታማኝነት ከቅዱስ ጳውሎስ ጋር እስከ ቅዱሱ እረፍት ድረስ ተቆራኘ። ቅዱስ ጳውሎስ ስለ እርሱ ሲመሰክር የተወደደው ባለመድኃኒቱ ሉቃስ ዴማስም ሰላምታ ያቀርቡላቸዋል በማለት ገልጦለታል፤ በቆላሲስ ምዕራፍ 4 ቁጥር 14 ላይ። ይህ ብቻ አይደለም። ከዛች ቅጽበት ጀምሮ ቅዱስ ሉቃስ የቅዱስ ጳውሎስ የቅርብ ወዳጅ፣ የጉዞ ጓደኛ፣ ታማኝ አገልጋይና የግል ሐኪም፣ በመከራና በስቃይ ዘመኑ ሁሉ ያልተወው የልቡ ሰው ሆነለት። ቅዱስ ጳውሎስ በሮም እስር ቤት ውስጥ በነበረበት በዛ የመከራና የስቃይ ጊዜ ብዙዎች ትተውት ሲሄዱ ቅዱስ ሉቃስ ግን እስከ መጨረሻው አብሮት እንደነበር ሉቃስ ብቻ ከኔ ጋር አለ ሲል በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ላይ ልብ የሚነካ የጽኑ ፍቅርና የማይነጣጠል ወዳጅነት ምስክርነት ሰጥቶለታል። የቅዱስ ጳውሎስ ልብ የሚነካ ቃል የቅዱስ ሉቃስን ታማኝነትና ጽኑ ፍቅር፣ የማይነጣጠል እና የማይሻር ወዳጅነት የሚያሳይ ነበር። ቅዱስ ሉቃስ የቅዱስ ጳውሎስን ሥጋዊ ህመሞች ሲፈውዝ ቅዱስ ጳውሎስ ደግሞ የቅዱስ ሉቃስን መንፈሳዊ ጥያቄዎችና ምናልባትም ክፍተቶችን ይሞላ ነበር። ቅዱስ ሉቃስ ከብዙዎቹ ማለትም ከሌሎች ሐዋርያት ከሚለይበት ታላላቅ ሥራዎች መካከል ሁለት የተቀደሱ መጻሕፍት መጻፉ ነበር፣ የሉቃስ ወንጌልንና የሐዋርያት ሥራን። እነዚህ መጻሕፍት ለዘመናት የክርስትና እምነት መሠረት የሆኑ የክርስቶስን ህይወትና የቤተ ክርስቲያንን ምስረታ ታሪክ በዝርዝር የያዙ ናቸው። ቅዱስ ሉቃስ በወንጌሉ ከ1 ዓመተ ምህረት እስከ 34 ዓመተ ምህረት ያለውን ክርስትና ታሪክ ካሰፈረ በኋላ ከ34 እስከ 58 ዓመተ ምህረት ያለውን ደግሞ በሐዋርያት ሥራ መጽሐፉ ላይ ከትቧል። በሐዋርያት ሥራ መጽሐፉ ከምዕራፍ 1 እስከ 8 ያለውን የቤተ ክርስቲያንን ታሪክ በኢየሩሳሌም የሚያሳይ ሲሆን ከምዕራፍ 9 እስከ 12 ያለው ታሪክ ደግሞ በእስጢፋኖስ ሰማዕትነት በተነሳው ስደት የተበተኑት የኢየሩሳሌም ቤተክርስቲያን ልጆች በአካባቢው ያደረጉትን ሐዋርያዊ ጉዞ የሚያሳይ ነው። ከምዕራፍ 13 ጀምሮ እስከ ፍጻሜዋ ያለው ደግሞ የቅዱስ ጳውሎስን ጉዞዎች ተከትሎ የጻፈው የጻፈውና ክርስትናን በታናሽዋ እስያና በአውሮፓ እንዴት እንደተሰበከ የሚያሳየው ክፍል ነው እንግዲህ የመጀመሪያውን የክርስትና ዘመን ለመዳሰስ የሚፈልግ ማንኛውም ክርስቲያን ይህንን የቅዱስ ሉቃስን ትሩፋቶች እንዲመለከት እንጋብዛለን። የሐዋርያት ሥራ መጽሐፍ ሐዋርያው ቅዱስ ጳውሎስ በመጀመሪያው የሮም እስራቱ በቁም እስር ላይ ሆኖ ወንጌልን እንዲሰብክ ተፈቅዶለት በነበረ ሰዓት በሮም ከሚኖሩ አይሁድ ጋር በ58 ዓመተ ምሕረት ስለ ሃይማኖት ያደረገው ውይይት ተርኮ ያጠናቅቃል። ነገር ግን ቅዱስ ሉቃስ እነዚህን መጻሕፍት በምን ምክንያት ጻፋቸው? በመጽሐፍቱ መጀመሪያ ላይ የተጠቀሰው ቴዎፍሎስ የተባለው ሰው ማን ነው የሚለውን ጥያቄ ማንሳት ተገቢ ሊሆን ይችላል። ቅዱስ ሉቃስ ወንጌሉን የጻፈበት ጊዜ ከ58 እስከ 62 ዓ ም አካባቢ የሚገመት ሲሆን የጻፈውም ለአንድ የተከበረ ሰው ነበር። በመግቢያው ላይ እንዲህ ይላል፤ የከበርህ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልቢያዎች የሆኑት እንዳስተላለፉልን በማለት ይጀምርና አንተ መልካም ትምህርት በተማርክበት ነገር ሁሉ አስተማማኝነትን እንድታውቅ በማለት አክሎ ሁሉን በጥንቃቄ ተከትዬ እኔም በተራዬ በሥርዓት ልጽፍልህ መልካም መስሎኛል ሲል በሉቃስ 1 ከቁጥር 1 እስከ 4 ላይ ገልጾለታል። የቴዎፊሎስ ስም በግሪክኛ የእግዚአብሔር ወዳጅ ወይም በእግዚአብሔር የተወደደ ማለት ሲሆን ቅዱስ ሉቃስ ለስብከት በሚጓዝበት ወቅት ትምህርት ባልተዳረሰባቸው ስፍራ ሲያስተምር አንድ ቴዎፍሎስ የተባለ የእስክንድሪያ መኮንን ስብከቱን አድምጦ በማመን ዜና ሐዋርያትን እንዲጽፍለት በጠየቀው መሠረት የሉቃስ ወንጌልንና የሐዋርያት ሥራን ሊጽፍለት ችሏል። ይህንንም የመጀመሪያውን ምዕራፍ የተወሰኑ ቁጥሮችን ብቻ በማንበብ መረዳት ይቻላል። የቴዎፍሎስ ጥያቄ የክርስቶስን ሕይወትና ትምህርቶች በትክክል፣ በስርዓትና በአስተማማኝ ማስረጃ ላይ ተመስርቶ መረዳት ነበር። ቅዱስ ሉቃስም ይህንን ጥያቄ ለመመለስ የሕክምና ባለሙያ በሽተኛውን በጥንቃቄ እንዲመረምር ታሪካዊ መረጃዎችን በጥንቃቄ ምርምሯል። ከዓይን እማኞች ከሐዋርያት እንዲሁም ከራሷ ከቅድስት ድንግል ማርያም ጋር በመነጋገር የተሰወሩ ታሪኮችን እና ዝርዝር መረጃዎችን እንደሰበሰበ ይታመናል። ስለዚህም ኤሬኔስ የተባለው የሁለተኛው ክፍለ ዘመን ሊቅ ቅዱስ ሉቃስን የቅዱስ ጳውሎስ ጓደኛና ወንጌላዊ አድርጎ ሲገልጽ የድንግል ማርያም ልዩ ታሪኮች ከእርሷ እንደተገኙ ይጠቁማል። ሌላኛው ደግሞ አውሳቢዮስ የተባለው የአራተኛው ክፍለ ዘመን ሊቅ በቤተ ክርስቲያን ታሪክ ውስጥ ቅዱስ ሉቃስ በሥጋ ስለ ክርስቶስ ትውልድ ያገኘው መረጃ ከድንግል ማርያም እንደሆነ በግልጽ ያስቀምጣል። የሉቃስ ወንጌል ከሌሎች ወንጌሎች የተለየ የሚያደርጉት በርካታ ልብ የሚነቁ ባህሪያት ያሉትና ሌሎችም ወንጌላውያን ያልጠቀሱትን ታሪኮች በማካተቱ ነው። ከነዚህም ውስጥ የድንግል ማርያም ሕይወትና ምስጢር አንዱ። ቅዱስ ሉቃስ ስለክርስቶስ ልደትና የልጅነት ጊዜ እጅግ ዝርዝር ታሪኮችን ያቀርባል። የመጥምቁ ዮሐንስን ልደት፣ መልአኩ ቅዱስ ገብርኤል ለድንግል ማርያም ያበስራትን ምስራት፣ ድንግል ማርያም ቅድስት ኤልሳቤጥን የጎበኘችበትን ሁኔታ በቤተልሔም የጌታችንን ልደት የድንግል ማርያምን ልብ የሚነካ ውዳሴ ጸሎተ ማርያምን እና የአረጋዊ ስምዖንን ትንቢት ይዘግባል። እንዲሁም ጌታችን ኢየሱስ ክርስቶስ ሲጸልይ በተደጋጋሚ በመዘገብ የጸሎትን አስፈላጊነት አስረድቷል። በዚህም የተነሳ ሰባቴ የጸሎት ሲያሰኘው፣ በወንጌሉ ውስጥ ለሴቶች ትልቅ ቦታ በመስጠቱና ስለ እነርሱም በመዘገቡ ወንጌል አንስት በመባል ይጠራል። በዛ ዘመን ሴቶች በማህበረሰብ ውስጥ ዝቅ ብለው ይታዩ በነበረበት በዛ ጊዜ ቅዱስ ሉቃስ የድንግል ማርያምን፣ የሐና ነቢይትንና የማርያምንና ማርታን፣ እንደውም ክርስቶስን በመንፈስ ያገለግሉ ሌሎች ሴቶችን ታሪክ በመዘገብ አሳይቷልና ወንጌሉ ይህ ስያሜ ተሰጥቶታል። የቅዱስ ሉቃስ ወንጌል የጌታችን ኢየሱስ ክርስቶስን ምሕረት ርህራሄና ፍቅር በተለየ ሁኔታ አጉልቶ ማሳየቱ ደግሞ የምሕረት ወንጌል ያሰኘው ሲሆን ለዚህም የሚጠቀሰው ልብን የሚነከብ የቅርታ ታሪክ፣ የጠፋው ልጅ ምሳሌ፣ የጠፋው በግ፣ የደጉ ሳምራዊ፣ የባለ ጸጋው የነዌይና የደሃው ሰው አልአዛር ታሪክ የሚጠቀሱ ናቸው። ቅዱስ ሉቃስ የመንፈስ ቅዱስን ሚና በተለይም በክርስቶስ ሕይወት ማለትም በጥምቀቱና በሐዋርያት አገልግሎት በበዓለ ጰራቅሊጦስ ውስጥ በሰፊው አሳይቷልና ሰባኬ መንፈስ ቅዱስን ማሰኝቶታል። በሌላ ገጽታው ደግሞ የሉቃስ ወንጌል የሚለይበት ባገላለጡና አቀራረቡ ስዕላዊ መግለጫን የተከተለ በመሆኑ ነው። ሰዓሊነቱ በመጽሐፍቱም ላይ ተንጸባርቆ ወንጌሉን በጥሞና ለሚያነብሰው ምስል ከሳሽነቱን ያስተውላል። ቅዱስ ሉቃስ በሐዋርያት ሥራ መጽሐፍ ውስጥ መጀመሪያ ላይ የቅዱስ ጴጥሮስን አገልግሎት በዝርዝር ሲዘግብ ከቆየ በኋላ አብዛኛው ትኩረቱን በቅርብ ከሚያውቀው ከሐዋርያው ቅዱስ ጳውሎስ ላይ ያደርጋል። የቅዱስ ጳውሎስን ሦስቱን ዋና ዋና የሐዋርያው ጉዞዎች፣ ያደረጋቸውን ስብከቶች፣ የተቋቋሙትን አብያተ ክርስቲያናት፣ ያጋጠሙትን መከራዎችና እስራቶች እንዲሁም በመጨረሻም ቅዱስ ጳውሎስ ወደ ሮም የተወሰደበትን ረጅም ጉዞ በዝርዝር ያስቀምጣል። እኛ የሚለውን ተውላጠ ስም በተደጋጋሚ መጠቀሙ ቅዱስ ሉቃስ ራሱ በእነዚህ ታሪካዊ ክንውኖች ውስጥ በንቃት ተሳታፊና የዓይን ማኝ እንደነበር ያረጋግጣል። የቅዱስ ጳውሎስን የመጨረሻ ሥርዓት እና የሰማዕትነት ዝግጅት የዘገበው እሱ ራሱ ቅዱስ ሉቃስ ነበር። የቅዱስ ሉቃስ ታሪክ የጥበብና የእምነት፣ የሕክምና እና የመንፈሳዊ ፈውስ አስደናቂ ውህደት ነው። ሙያዎቹን ወንጌልን ለማገልገል በብልሃት ተጠቅሞባቸዋል። የሐኪምነት ችሎታው በወንጌል አገልግሎት ወቅት ሕሙማንን እንዲፈውስ ያስቻለው ሲሆን የሰዎችን አካላዊ ስቃይ ሲያስታግስ፣ የክርስቶስንም ወንጌል በመስበክ መንፈሳዊ ፈውስን ይሰጥ ነበር። ሰዓሊነቱ ደግሞ የመድኃኒታችንን እናት የቅድስት ድንግል ማርያምን የመጀመሪያውን ምስለ ፍቁር ወልዳ በመሳል የማይዳሰሰውን መንፈሳዊ ውበት በምስል ቀርጾ ለትውልድ አስተላልፏል። ይህ ታሪክ ሉቃስን የሐኪሞችና የሰዓሊዎች ደጋፊ ቅዱስ ተብሎ እንዲጠራ አድርጎታል። ቅዱስ ሉቃስ በጽሑፎችም ቢሆን ታሪኮችን የሚተርክበት መንገድ እጅግ ሕያውና ምስል ከሳሽ በመሆኑ ታሪኩን ስናነብ በዓይነ ሕሊናችን የሚሳል ያህል ይሰማናል። ሉቃስ በእርግጥም እግዚአብሔር የሰጠውን እያንዳንዱን ተሰጥቶ ለወንጌል አገልግሎት የተጠቀመበት ታላቅና ቅዱስ ሐዋርያ ነው። የቅዱስ ሉቃስ ሕይወት ከሕክምናውና ከጥበቡ ባሻገር በመከራና በስቃይ የተሞላ የምንት ጉዞ ነበር። የክርስቶስን ወንጌል መስበክ ትልቅ መስዋዕትነትን በሚጠይቅበት በዚያ ዘመን ወንጌላዊው ቅዱስ ሉቃስ ከቅዱስ ጳውሎስ ጋር በመሆን በጉዟቸው ወቅት የመርከብ መሰብር አደጋዎች፣ እስራትና ድብድባዎች፣ ረሃብና ጥማትን ተካፍለዋል። ሐዋርያት ከተለያዩ ቦታዎች በተዳጋሚ ይባራሩና ይሰደዱ ነበርና የተራብንና የተጠማን፣ የታረዝንና የተደበደብን ስፍራ የሌለን ሆነን በማለት በአንደኛ ቆሮንቶስ ምዕራፍ 4 ቁጥር 11 እንደገለጸው የቅዱስ ጳውሎስ ቃል የቅዱስ ሉቃስ ሕይወት አካል ነበር። ነገር ግን እነዚህ ሁሉ ፈተናዎች ቅዱስ ሉቃስን ከወንጌል አገልግሎቱ ሊያግዱት አልቻሉም። ይልቁንም በእምነቱ እያጸኑት ለክርስቶስ ለመኖርና ለመሞት ዝግጁ እንዲሆን አድርገውታል። ቅዱስ ሉቃስ የሕይወት ታሪኩ እንደሚገልጸው በድንግልና የኖረ ሐዋርያ ነው። ሐዋርያዊ አገልግሎቱንም የፈጸመው በአብዛኛው በግሪክ በተለይም በቦዮሻ ክልል ወንጌልን በመስበክና ሰዎችን በማስተማር ነበር። ሐዋርያው ቅዱስ ጳውሎስም በሰማዕትነት እስካረፈበት ጊዜ ድረስ ደቀ መዝሙር በመሆን ያገለገለው ሲሆን ሐዋርያው ቅዱስ ጳውሎስ በ67 ዓመተ ምሕረት በሮማ በሰማዕትነት ሲያርፍ ቅዱስ ሉቃስ ወደ ድልማጥያ መጣ። በዛም በሽምግልና ዘመኑ ወንጌልን በመስበክ ላይ ያለ አይሁድና ካህናተ ጣዖታት ተባብረው ትምህርቱን በመቃወም ተነሱበት። መስከረም 20 ቀን 68 ዓመተ ምህረት አይሁድና አረማውያን ያን ጉባኤ ያድርገው ነገር በመስራት ለሮም ንጉሥ ለኔሮን እንዲህ ሲሉ ከሰሱት። ይህ ሉቃስ በስራይ ብዙ ሰዎችን ወደ ትምህርቱ አስገባቸው። በዛን ዘመን ኔሮን እብደቱ ያየለበት ጊዜ በመሆኑ የቅዱስ ሉቃስን ከሮሜ መውጣትና ወደ ድል ማጣያ መምጣትን ሲሰማ ሁለት መቶ ወታደሮችን ላከበት። ቅዱስ ሉቃስም የሰዎችን መምጣት በመንፈስ ቅዱስ ተርስቶ ያስተምራቸው የነበሩትን ምዕመናንን ወደ የቤታቸው ላከና በድልማጥያ አጠገብ ወደሚገኘው ባህር ተጠጋ። በባህሩ አጠገብ አንድ አሳስጋሪ ቆሞ ሳለ ቅዱስ ሉቃስ ወደ አሳስጋሪው ቀረበና ጨዋታ ጀመሩ። ቀስ በቀስም ወንጌልን እየሰበከ ስለ ክርስቶስ ሲነግረው አሳስጋሪውም ቅዱስ ሉቃስ የሚነግረውን ሁሉ ሥራውን አቁሞ በደስታ ያዳምጠው ጀመር። በመጨረሻ እንካ እነዚህ የሕይወትን መንገድ ይመሩሃል አለውና የያዛቸውን መጽሐፍት ሁሉ ሰጠው። ያም አሳስጋሪ እጅግ ተደስቶ ዕቃ በሚያስቀምጥበት ቦታ በክብር አኖራቸው። ቅዱስ ሉቃስ ሊያመልጥ ወይም አንዳች ነገር ሊፈጥር የተዘጋጀ ይመስል መጽሐፉን ሰጥቶት ዘወር ሲል የኔሮን ቄሳር ወታደሮች ተረባረቡና ያዙት። ከዚያም ወደ ሮም ወሰዱትና የኔሮን ፍርድ ቤት አቀረቡት። ንጉሥ ኔሮን ቅዱስ ሉቃስን ሲመለከት፣ እሳት ለብሶ እሳት ጎርሶ ቆሞ የነበረውን ቅዱስ ሉቃስ እንዲህ ሲል ጠየቀው፣ በስራይ ሕዝቡን የምታስት እስከ መቼ ነው? ቅዱስ ሉቃስም በሐዋርያዊ ግርማ ሞገስ መለሰለት፤ እኔ ለሕያው እግዚአብሔር ልጅ ለጌታችን ኢየሱስ ክርስቶስ ሐዋርያ ነኝ እንጂ ስራየኛ አይደለሁም። ንጉሥ ኔሮንም በቁጣና በብግነት ሆኖ አሰቃቂውን ፍርድ ለመስጠት አይኖቹ በደም ተሞሉ። የጻፈች ሰዎችን የምታስት ይችን እጅን እኔ ቆርጣት አለሁ አለው ለቅዱስ ሉቃስ። ይህንንም ብሎ የሐዋርያውን ቀኝ እጅ እንዲቆርጡት በቁጣ አዘዘ። ያንን የሕያው እግዚአብሔርን ቃል የጻፈ የመጀመሪያውን የድንግል ማርያምን ስዕል የሳለና ለፈውስ የተዘረጋ እጅ በቄሳር ደም አፍሳሽ ወታደሮች እጅ የሐዋርያውን የመጻፊያ እጅ በሰይፍ ቆረጡት። ደሙ ኩልል ብሎ ፈሰሰ። ሰማዕቱና ወንጌላዊው ቅዱስ ሉቃስ ግን በእምነት ኃይል ተነሳና ንጉሥ ሆይ እኛ የዚህን ዓለም ሞት እንደማንፈራ አውቅ። ነገር ግን የጌታዬና የፈጣሪዬን ኃይሉን ታውቅ ዘንድ አሳይሃለሁ፣ አለው በጌታው በኢየሱስ ክርስቶስ ባለው የእምነት ትምከት። ይህንንም ብሎ የተቆረጠችውን ቀኝ እጁን በግራ እጁ ከወደቅበት መሬት ላይ አንስቶ ከተቆረጠችበት ቦታዋ ላይ አገናኝቶ አስቀመጣት። በዛን ጊዜ ቅጽበታዊ ብርሃን በስፍራው ብልጭ ብሎ አበራና ለእጁ እንደ ቀድሞዋ ደህና ሆነች። ንጉሡ እና በዛ የነበር ሁሉ በድንጋት ያፈጠጡ ሲቆረጥ ተቆርጦም ሲወድቅ ያዩት ያ የቅዱስ እጅ አይናቸው እያየ ሽፋ ሽፍታቸው እንኳን እርግብ ብሎ ወደ ቦታው ሳይመለስ አካላቸው ሳይንቀሳቀስ ወደ ቦታዋ ስትመለስ በዛ ያሉት ሁሉ አይናቸውን ማመን ተስኗቸው አይናቸውን ማመን ተስኗቸው ባሉበት እንደ እንጨት ቁመው ቀሩ። ፍርሃታቸውን ያሸነፉት እና ልባቸውን ለዘላለማዊ ሕይወት አሳልፈው የሰጡት የሰራዊቱ አለቃና ሚስቱን ጨምሮ አራት መቶ ሰባ ሰባት ነፍሳት ግን ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። ንጉሱም በእርሱ ወገን የነበሩት ባዩ ታምራት ምክንያት በጌታችን ኢየሱስ ክርስቶስ በማመናቸው ቁጣው እንደ ውላፈን ጨምሮ ራሳቸውን ቆርጠው እንዲገሏቸው አዘዘ። እነዛ አዲስ ምዕመናን አንገታቸውን ተቆርጠው በክርስቶስ ስም ሰማእትነትን በመቀበል የምስክርነት አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ሉቃስም ከእነርሱ ጋር በጥቅምት 22 ቀን በተወለደ በ84 ዓመቱ አንገቱን ተሰይፎ አረፈ። የተቀደሰ አካሉንም በአሸዋ በተሞላ ከርጤት አስገብተው ወደ ባህር ወረወሩት። ቅዱሳት መጻሕፍቱን ግን ያ አሳስጋሪ ለዚህ ትውልድ አተረፋቸው። በእግዚአብሔር ፈቃድ ወደ አንድ ደሴት የደረሰው ቅዱስ አጽሙ ምእመናን አግኝተው ወስደው ገነዙት፣ ባማረ ቦታም አኖሩ። በታላቁ ኮንስታንቲኖስ ዘመንም ወደ ቁስጥንጥንያ ተወስዶ ከቅዱስ እንድርያስና ቅዱስ ጢሞቴዎስ አጽም ጋር በሐዋርያት ቤተ ክርስቲያን ውስጥ በክብር አስቀመጡት። ወዳጆች ሆይ ከጥንት ዘመናት የታሪክ ድርሳናት ተነስተን በቅዱስ ሉቃስ ሕይወት ውብ ገጾች ላይ አብረን ተጉዘን ነበር። የሐዋርያትን ፈለግ ተከትለን ወንጌል እንዴት እንደተጻፈና እንደተሰራጨ ተመልክተን አሁን ደግሞ የዚህ አስደናቂ ጉዞ ማጠቃለያ ላይ ደርሰናል። ቅዱስ ሉቃስ በክርስቲያናዊ ትውፊት ሰማይ ላይ ዘላለም የሚያበራ ኮከብ ነው። እርሱ ማን ነበር? ለዘመናችንስ ክርስቲያኖች የሚያስተላልፈው ዘላቂ መልእክትስ ምንድን ነው? ቅዱስ ሉቃስ ታላቅ የታሪክ ጸሐፊ፣ የክርስቶስን ምድራዊ የሕይወትና የሐዋርያትን ጉዞ በዝርዝር የከተበ ልዩ ሰው እርስሱ የሐኪሞችና የሰዓሊዎች ደጋፊ ቅዱስ ተሰጥኦን ለእግዚአብሔር ክብር እንዴት መጠቀም እንደሚቻል ያሳየ ቅዱስ፣ ከሁሉም በላይ ደግሞ እስከ ሰማእትነት ድረስ በጽናት የቆመ ለክርስቶስ ወንጌል ታማኝና እውነተኛ አገልጋይ የነበረ ወንጌላዊና ሐዋርያ የቅዱስ ሉቃስ ሕይወት ለእኛ ለኛ በዛሬው ፈታኝ ዘመን ለምንኖር ክርስቲያኖች ብዙ ነገር አስተምሮናል። የሐኪምነት ጥበቡን የሰውን አካል ለማከም ብቻ ሳይሆን የነፍስን ደዌ ለመፈወስና ወንጌልን ለማሰራጨት ተጠቅሞበታል። ሰዓሊነቱን ደግሞ ቅዱሳን ሥዕሎችን በመሳል ለእግዚአብሔር ክብር አውሏል። እኛስ ፈጣሪ የሰጠን ልዩ ልዩ ስጦታዎች ተጠቅመንባቸው ይሆን? ሕይወታችን የክርስቶስ ብርሃን የሚታይበት መስተዋት ይሆን ዘንድ ቅዱስ ሉቃስ መልካም አርአያ ይሆነናል። ቅዱስ ሉቃስ ወንጌሉን የጻፈው በወሬና በግምት ሳይሆን ሁሉን ከመጀመሪያ ጀምሮ በጥንቃቄ መርምሮና መረጃዎችን አሰባስቦ በመንፈስ ቅዱስ ኃይል ነበር። ይህ እምነታችንን በእውቀትና በጥልቀት እንድንረዳው ቃሉን መርመረን እንድናውቅና በጽናት እንድንቆም ያስገነዝበናል። ምክንያቱም እውነተኛ እምነት በጠንካራ መሠረት ላይ ይቆማልና። የሉቃስ ወንጌል የሚያስተላልፈው አንድ ግልጽ መልእክት አለ። ክርስቶስ ለአንድ ለተወሰነ ዘር ወይም ክፍል ብቻ ሳይሆን ለሁሉም መሆኑ ለድሃም ሆነ ለሀብታም ለወንድም ሆነ ለሴት፣ ለይሁዳይም ሆነ ለአሕዛብ የተላከ አንድ ያ የእግዚአብሔር ልጅ እግዚአብሔር ነው። ታዲያኛ ይህን ወንጌል ያላድለው ለዓለም ሁሉ እያካፈልነው የሱን ፍቅር ይቅርታውንና ተስፋውን በክርስቲያናዊ ጠባይ ክርስቶስን በመምሰልና በበጎ ምግባር ለሰው ዘር ሁሉ ማድረስ የኛ ተልዕኮ ነው። ውድ ተመልካቾቻችን፣ እኔም ቅዱስ ጳውሎስ ባስተላለፈው ቃል ልሰናበታችሁ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከብደን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ተመልክተን በፊታችን ያለውን ሩጫ በትዕግሥት እንሩጥ። ወደ ዕብራውያን ሰዎች ምዕራፍ ዐሥራ ሁለት ከቁጥር አንድ እስከ ሁለት በመጨረሻም እንደዚህ ያለው አስተማሪና ለለውጥ የሚያነሳሱ የቅዱሳን ታሪኮች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህ ቪዲዮ ከተመቻችሁና ከተጠቀማችሁበት ደግሞ የላይክ ምልክቱን በመጫን ደጋፋችሁን አሳዩ። ይህ የቅዱስ ሉቃስ ታሪክ ጠቃሚ ነው ብላችሁ ካሰባችሁ ሼር በማድረግ ለወዳጅ ዘመዶቻችሁ አካፍሉ። በቀጣዩ ዝግጅታችን አምላካችን እግዚአብሔር ቢፈቅድ ጥንተ ስቅለቱን ጥቅምት 27 እናቀርብላችኋለን። እስከመጨረሻው በትዕግሥት በመከታተል አብራችሁ ስለነበራችሁ በቅዱስ ሉቃስ ስም ከልብ እናመሰግናለን። የሐዋርያውና ወንጌላዊው የቅዱስ ሉቃስ አማላጅነቱ ድል የምትነሳ ቅድስት ጸሎቱና ጽናቱ ስጋን የለበሰች አስመስሎ በስዕሉ የገለጻት የአምላክና ድንግል ማርያም እመቤቱ ምስክር የሆነለት የጌታችን ኢየሱስ ክርስቶስ ፍቅሩና መንግሥቱ ከሁላችን ጋር ይሁን ለዘለዓለሙ አሜን።